ወንዶች ፍቅረኛቸው ሲያደርጉላቸው ደስ የሚላቸው ነገሮች። ፍቅረኛሽ እነዚህን ነገሮች ስታደርጊለት በጣም ደስ ይለዋል፣ ነገር ግን አይነግርሽም። ብዙ ጊዜ በዝምታ ነው እነዚህን ስሜቶችን የሚያስተናግዱት ደስ የሚላቸውም ከንፈራቸውን አላቀው አይናገሩ። ወንዶች እነዚህን ነገር ስታደርጊላቸው በጣም ደስ ይላቸዋል። ስለዚህ በቻላችሁ አቅም ለፍቅረኛሽ እነዚህን ነገሮችን በማድረግ ለአንቺ ያለው ፍቅር ክብር፣ ለአንቺ ያለው የሚሰጠው ጊዜ እያንዳንዱ ነገር ከፍ እንዲልና በአንቺ ደስተኛ እንዲሆን ብሎም አያርገውና ነገ ላይ ብትለያዩ ራሱ ከአንቺ ተለይቶ ሌላ ሴት መልመድ በጣም ከባድ እንዲሆንበት ከፈለግሽ እነዚህን ነገሮችን አርጊ። እነዚህ ነገሮች ለወንድ ልጅ በጣም አስደሳች ነገሮች ናቸው። አንደኛ፣ ይህንን ቃል ሶሻል ሚዲያ ላይም ሰዎችም ሲያወሩ ሰምተሽዋል። ክብር ወንድ ልጅ ክብር ይፈልጋል። ከምንም ነገር በላይ ክብር ሲጮህ ለሱ ክብር ይኑርሽ። ስትናገሪው፣ ስታወሪው በእያንዳንዱ ነገር ክብርሽን አሳዩ። ለሱ ያለሽ ፍቅር በክብር በኩል አሳዩ። ክብር ለወንድ ልጅ በጣም ትልቅ ነገር ነው። ወንድነቱን እንዲወደው አርጊ። ከቻልሽ አቅም ክብሩን ጠብቂለት ያከብርሻል የምትናገሪያቸው ቃላቶችን በማስተዋል አድርጊ አክብሪ ሁለተኛ የሚወደውን ነገር ውደጅለት ምንድነው የሚወደው እሱ ኳስ ማየት ይወዳል ያንን ነገር ወደ ጅለት አክብር ይለት። ኳስ ማየት የሚወደውን ልጅ ለምን ኳስ ታያለህ? ዘጠና ደቂቃዎች ቁጭ ብሎ መመልከት ምኑ ያስደስታል? ዝም ብለህ ግዜን ለምን ታቃተላለህ? አሁን ይሄ ምኑ ነው የሚያስደስተው? ሲራገጡ ማየት ምን ደስ ይላል? ይያችሁ የሚወደውን ነገር ዝቅ አታርጊበት። በጣም ነው የሚጠላው። ቢያንስ የሚወደውን ነገር መውደድ ባትሽ ራሱ አክብር ይለት፣ ማክበር መቻል አለብሽ። ኳስ ላይ ነው ሲል የሆነ ጠላት አትሁኝበት። ቢያንስ ፍቅሩ እንዲጨምር ያንን ነገር አክብረሽ ስለዛ ነገር እንዲያወራ እድሉን ስጪው አንቺ ጋር መጥቶ ስለዛ ነገር እንዲያወራ እድሉን ስጪው አንቺ ጋር መጥቶ ስለ ኳስ በደስታ እንዲያወራ ማራ ፍቀጅለት። ማን አሸነፈ፣ ስንት ለስንት ወጡ እያልሽ ስለማይገባሽ ጨዋታ እንዲተነትን አርጊ። ከቻልሽ አብረሹ የገባሽ ኳስ ጨዋታ ተመልከች። ባጭር አማርኛ የሚወደውን ነገር ውደጅለት፣ መውደድ ባትሽ ራሱ አክብሪለት። ሲያደርገው አትጸየፊ፣ በማድረጉ እንዲጸጥተው አታርጊ። የሚወደውን ነገር ውደጅለት አክብር አክብሪለት ሶስተኛና ሁሉም ወንድ የሚወዳት የሴት አይነት አዳማጭ የሚያወራውን ነገር ስሚው የልቡን ሲነግርሽ ከፍቶት ሲያወራሽ ብቻ አዳምጪው በማንኛውም ሰዓት እንደምትሰሚው ደጋግመሽ ነገር የሆነውን ነገር ደጋግመሽ ጠይቂው ምን ሆነሃል የከፋ ነገር አለ ሁሌም ሊሰማ ዝግጁ ነኝ ሁሌም ከጎን ነኝ ላዳምጥ እፈልጋለሁ የሆንከውን ነገር ንገረኝ እያልሽ ስሜቱን ሲደብረው ሲከፋው ደስ ሲለው አዳምጭለት አዳማጭ ሴት በጣም ይወዳል አራተኛ አድናቆት ሴት ልጅ ብቻ አይደለችም አድናቆት የምትወደው ቆንጆ መባል ጎበዝ ልጆች መባል ውበትሽ ቁመናሽ ያምራል መባል የምትወደው ሴት ልጅ ብቻ አይደለችም ወንዶችም ይወዳሉ። አድንቂው በውበቱ በስራው ስራ ላይ ጎበዝ እንደሆነ በመናገር በእያንዳንዱ ነገር ማድነቅ ትችላለ። ከማንም ወንድ ጋር የማይስተካከል ጀግናና ወንዳወንድ የሆነ ወንድ እንደሆነ ደጋግመሽ ንገሪ፣ በስራው እንዲኮራ በውበቱ ደግሞ ምቾት እንዲሰማው በራስ መተማመን እንዲኖረው አድርጊ። ብዙ ጊዜ ወንዶች በሚወዱትና ቦታ በሚሰጡት በምታፈቅራቸው ሴቶች ጎበዝ ጀግና ቆንጆ መሆናቸው ሲነገራቸው፣ ስራቸው ላይ ብርቱ እንደሆኑ ሲነገራቸው ስኬታማ የመሆን ይዛቸው በጣም ከፍተኛ ነው። ስለዚህ አድናቆትና በሚሠራው ነገር ማበረታታት ይልመድብሽ። ሁሌም ቢሆን አምስተኛ፣ በፍቅር ግንኙነት ውስጥ ንቁ ተሳትፎ ያላት ሴት። ሁሌ እሱም ይደውል ከሆነ ያስጠላል። ሁሌ እሱ እንገናኝ የሚል ከሆነ ይሰለቸዋል፣ ይደብረዋል፣ ደስ አይለውም። ነገር ግን አንቺም እምትደውይ ከሆነ አንቺም እንገናኝ እምትይው ከሆነ ከአንቺም በኩል የሚመጣ ነገር ካለ ወንድ ልጅ በጣም ነው ደስ የሚለው። ገባሽ? በዛ የፍቅር ግንኙነት ደስተኛ ይሆናል። በቻለው አቅም ዋጋ ለመክፈል ዝግጁ ይሆናል። እንደምትፈልዩ ማሳየት አለብሽ። ስልክ መደወል፣ እንገናኝ በማለት ደጋግመሽ እንደምትፈልዩ በመናገር አየሽ። ከሁለቱም ወገን እንደሆነ ሲያውቅ ይህ ፍቅር በደም ጠንካራና እውነተኛ አፍቃሪ ይሆናል። በቻለው አቅም ሁሉም ነገር እኩል ይሆን። ከአንቺም አንግል ስሜትሽን መናገር ይምጣ፣ አፈቅርሃለው ማለት እሱ አፈቅርሻለው ስኪል አለመጠበቅ፣ ያ ትክክለኛ ወንድ ልጅ ከሚወዳቸው ነገሮች መካከል አንደኛው ነው። ነገር ግን እንዲያርጊ እንዲሁኝ ብለው አይናገሩም። አብዛኛውም ጊዜ ካንቺም በኩል ፍቅርሽን የምታሳይበትን መንገድ ምረጭ። አንቺም ደውዪ፣ እንገናኝ በይው፣ እንደምትፈልጊው ደጋግመሽ ንገሪው። ያ ይበልጥኑ ደስተኛ እንዲሆን ያደርገዋል። ስድስተኛ ኃላፊነት የሚሰማት ሴት፣ የድርሻዋን የምትወጣ በምንም ነገር ላይ አለው ምትል የሆነ ችግር ውስጥ ከገባ ከጎን ነኝ፣ አይዞ በርታ ምትል የሆነ ነገር ሲፈጠርበትና ሲያዝን አትዘን፣ እናልፏለን ምትል የምታበረታው ሴት፣ ይሄም ያልፋል፣ ጀግና በርታልኝ፣ እናልፏለን፣ እኔ ምን ላግዝ፣ በየትኛው በኩል ልርዳ ከኔ የሚጠበቀው ምንድን ነው? እኔ ምን ልሁንልህ እያለች ይበልጡ ነው ጉልበት የምትሆነው ሴት። በነገሮች ሁሉ ለማገዝ ወደ ኋላ ማትል ሁሌም ከጎኑ እንዳለች ደጋግማ የምትነግረው ሴት እቺ ሴት እሱ ጋር ትልቁ ዋጋ ይኖራታል። ከምንም ነገር በላይ ፍቅርም ቦታም ጊዜ የሚሰጣታል። ሁሌም ቢሆን በደከመው ጊዜ አለው በይ፣ ሁሌም ቢሆን በስራው እንዲጠነክር ከጎኑ እንደሆንሽ ደጋግመሽ ንገሪው ያለ ወንድ ልጅ ደስታን ከሚፈጥሩ ነገሮች መካከል አንደኛውና ወሳኙ ነው።